ዛሬ እንግዲህ ብዙዎቻችሁ እየጠየቃችሁኝ ያለ ነገር ቢኖር ሱቅ ለመክፈስ ስንት ብር ያስፈልገናል፣ እንዲሁም ደግሞ እቃ ቤት ለመክፈስ ስንት ብር ያስፈልገናል ለምትሉቶቼ ከስንት ብር ጀምሮ ይዘን ብንመጣ ኢትዮጵያ ላይ መስራት እንችላለን፣ የጠጉር ቤት እቃዎች ዋጋቸውን ነገሪን፣ በዛ ስራ ላይ መሰባራት የምትፈልጉ ልጆቼ ብዙ እህቶቼ ብዙ አላችሁና እንግዲህ ጠቅላላ አድርጌ ዞር ዞር ብዬ ባየሁት በጠየኩት መሰረት ስንት ብር እንደሚበቃ ወደ ልን እናንተ አምጥቼዋለሁ እና ሼር ላይክ አድርጉ። አሁን ላይ እርግጥ ያው እናንተ ስመጡበት ወይ አመት ልጨምሩ ትችላላችሁ ወይ ስድስት ወር ልጨምሩ ትችላላችሁ። እና አሁን በተቀመጠው ዋጋ እዛን ሰዓት ላይ ጠብቃችሁ ስለሚችል ወይም የፀጉር ቤት ዕቃ ከፈለጋችሁ አሁን ገዝታችሁ አስቀምጡ። የምትፈልጉትን ነገር ወይም የልብስ ማሽን ሊሆን ይችላል ገዝታችሁ ማስቀመጥ ትችላላችሁ። ስቁም ደግሞ አሁን የምከፍቱበት ነው ወይም ከስድስት ወር ከዓመት በኋላ የምከፍቱበት ካፒታል ሊጨምር ስለሚችል ይህም ቪዲዮ ለሁሉም ሼር አድርጎ አብረን ሰላም ሰላም እንዴት ናችሁ? የፋሲካ የወሎ ልጅ ዩቲዩብ ተከታታዮች እህት ወንድሞቼ፣ ሰላማችሁ ዝዝት ይበልልኝ። እየጠፋሁ ነው አልጠፋም፣ በቻልኩት መጠን ሼር፣ ላይክ፣ ሰብስክራይብ አደርጎኝ ከጎኔ እንድትሆኑ በክብር ጠይቃለሁ። እንግዲህ ዛሬ ዛሬ የመጣሁት ነገር ቢኖር ልነግራችሁ የፈለግኩት ነገር ብዙዎቻችሁ ጥያቄ ጠይቃችሁኝ፣ እንግዲህ ዞር ዞር ብዬ ዋጋቸውን ከታያቸው በዚህ መሰረት ጽፌያለሁ። ኢትዮጵያ መጥተን መስራት የምንችልበት ምን ያህል ብር ይዘን ብንመጣ፣ ወይም ምን ያህል ብር ስራ ይጀምርልናል አሁን ባለው ኢኮኖሚ ወይም የኑሮ ሁኔታ ብላችሁኛል። እንግዲህ ጠቅላላ አድርጌ ልነግራችሁ የምፈልገው ቦታ ይወስነዋል። አዲስ አበባ ያለው የቤት ክራይ እና አዳማ ያለው የቤት ክራይ አንድ አይደለም። አዲስ አበባ ያለው የቤት ክራይ እና ደሴ ያለው የቤት ክራይ አንድ አይደለም። ስራ የምጀምሩበት ቦታ እንደዛው ይለያያው ማለት ነው። ክራዩን ታሳቢ በማድረግ ቦታ ይመርጣል ክራይም ማለት ነው። ለምሳሌ መንገድ ላይ የምትከፍቱ ሱቅ እና ከመንገድ ገባ ብላችሁ የምትከፍቱ ሱቅ የቤት ክራዩም አንድ አይደለም። መንገድ ላይ ያለው እናንተም ትሰራላችሁ፣ ክራዩም ደግሞ ቢጨምርም በዛው ለክ ነው። ቅያስ ውስጥ ደግሞ ክራይ ይቀንሳል። ሰው ግን በዛ የሚኖረው አካባቢ ካልሆነ በስተቀር እይታ የለውም ማለት ነው። እና የፀጉር ቤት እቃ ከስንት ብር ጀምሮ ያስጀምረናን ብላችኋል? የፀጉር ቤት እቃ እስከ መቶ ሀምሳ ሺህ ብር ያስጀምራችኋል ማለት ነው። መቶ ሀምሳ ሺህ ብር ያስጀምራችኋል። እናንተ ደግሞ ጎበዝ ከሆናቸው የጸጉር ቤት እቃ አሁን አንዳንድ ኤርትራዊ እየሸጡት ወደ ውጭ ሄደዋሉ እና በርካሽ ነው የሚሸጡት። ዘመን ያሽ ሙሉ ቀውን ማለት ነው ከነሱ ላይ መግዛት ትችላላችሁ። እንደዚህ ባጋጠመን ቢሆን ከሰው ላይ ስገዙት በጣም አሪፍ ነው። የጸጉር ቤት ሙያ የሚያዋጣው ራሳችሁ ስልጠናው ካላችሁ እናንተ በሹሩባ የምትሰሩ ከሆነ፣ በቶኩስ ደግሞ ሌላ ሰው ትቀጥራላችሁ። ወይም የቶኩስ ሙያው እናንተ ካላችሁ ደግሞ አጋሽ ደግሞ በሹሩባው ተቀጥሩና ራሳችሁ ጎን ለጎን ለምሳሌ ያች ልጅ ነገ ባትስማሙ ብትሄድ እንኳን ስራችሁ መዘጋት የለበትም። ስራችሁ መዘጋት የለበትም ማለት ነው። ስራችሁ መቀጠል ስላለባት እናንተ በማንኛውም የስራ መስክ ላይ የእናንተ እውቀት መኖር አለበት፣ የእናንተ እውቅና መኖር አለበት ማለት ነው። እናንተ ከሌላችሁበት ለሰው ኃላፊነት ሰታችሁ ያ ሰው ይሰራ ማለት ውሸት ነው። እንደናንተ ሆኖ ገበያ ለመሳብ የሚሞክር አካል የለም። ከመጣ ይምጣ፣ ካልመጣ ይምጣ የወርድ ሞዜን አላጣውም ብሎ የሚያስብ ብዙ ሰው አለና ማለት ነው እና መቶ ሀምሳ ሺህ ብር ከሰው ላይ እስከ መቶ ሺህ ብርም እስከ መቶ ሀያ ሺህ ብርም ታገኛላችሁ ማለት ነው። እንደገና ዋጋው ደግሞ የአንድ ካስክ ዋጋ ካስክ ዋጋ ሰላሳ ሺህ ብር ነው። የአንድ ካስክ ዋጋ ከቦታው አዲሱ ልግዛ ካላችሁ ሰላሳ ሺህ ብር ነው፣ ሰላሳ ሺህ ብር ነው ካስኩ ማለት ነው። ይሄ ሙቃት የምንገባበት እሱ አንዱ ሰላሳ ሺህ ብር ነው። ሰላሳ ሺህ ብር እንደኔ ግን ከሰው ላይ ስገዙ ይሻላል። አይነኝ ከቦታው ከፈለጋችሁ ደግሞ አባሱት ቢያንስ ሁለት ብትጠቀሙ ካስክ እያደገ ደግሞ ገበያችሁን እያያችሁ እየጨመራችሁ ትሄዳላችሁ እንጂ በአንዴ ሙሉ ማድረግ አይጠበቅባችሁም። ውይጎች፣ ጥፍር ቀለሞች፣ የሴት ጌጣጌጦችን በዛውም ያካተተ ጸጉር ቤት መክፈት አለባችሁ ማለት ነው ሱቅ አሁን እቃ ቤት የባለፈው እቃ ቤት ብሩን ጠይቄው ነበር ነበረ። እንደዚህ ሱቅ ለመክፈት ስንት ካፒታል ያስፈልጋን ስለው በአንጣሮን አለኝ። ሁሉንም ያሟላን እንኳን ባይባል የሶስት ወር የቤት ኪራይ ከፍዬ ያው፣ አዲስ አበባ ላይ ነው አዲስ አበባ ላይ ነው የቤት ኪራይ አስራ አምስት ሺህ ብር ነው። የቤት ኪራይ ብር ነው ማለት ነው። እና አንድ ምን ይሄል ብር ነው አለው። አንድ ምን ይሄል ብር ሙሉ ለሙሉ እንኳን የፈለጋችሁትን ነገር ያደርጋን ባይባልም አንድ ምንል ብር በቂ ነው። እቃ ቤት ለመክፈት እንደዛ የምትፈልጓቸውን እቃ ለማስገባት አንድ ምንል ብር ያስፈልጋል ማለት ነው። እቃ ቤት ለመክፈት ሱቅ ደግሞ ቦታውን ቦታውም ይወስነዋል፣ ብያቸዋለሁ። ቦታው ይወስነዋል። ሱቅ ከመቶ ሺህ ብር ጀምራችሁ እስከ ሁለት መቶ ሺ ብር ከመቶ ሺህ ብር እስከ ሁለት መቶ እስከ ሶስት መቶ ሺህ ብር ሱቅም ይወስዳል ማለት ነው። ምክንያቱም በደርዝን ነው የምታስገቡት። ስታስገቡ መጀመሪያ ፉል ማድረግ ስላለባችሁ እስከ ሶስት መቶ ሺህ ብር ሁሉን ነገር ያሟላላችኋል ማለት ነው። ይሄ መነሻ ነው መነሻ ነው መነሻ ነው ማለት ነው። ሁሉም ነገር ሙሉ ሙሉ ስለምትረከቡት ማለት ነው። እና ሽፎን ቤት ሽፎን ቤት ለመክፈት ያሰባችሁት ውጭ ደግሞ ሽፎን ዲዛይን ሙያው ኑሯችሁ ወይም ቀጥራችሁ ማሰራት የፈለጋችሁ አዲስ አበባ ላይ ሀያ ሺ ብር ነው እስከ መኖሪያ አስራ አምስት ሺ ብርም አለ እንደ ቦታው ማለት ነው። ጠባብ ሰፊ የሚባል ነገር አለ። ክራዩን ያው አካባቢያችሁን የምትሰሩበትን፣ እዚህ ቦታ መኖር ፈልጋለሁ፣ ከዚህ ቦታ ሰራለሁ ለምትሉ አካባቢው ይወስነዋል፣ የቤት ክራይ ማለት ነው። ነገር ግን ሹፎኑ ቤት ለመክፈት በአንጣሩ 250 ሺህ ብር ያስፈልጋችኋል። ሁሉን ነገር በዲዛይን ለማስገባት ለእይታ ለሰውን ፍላጎት ለማሟላት 200 ሺህ ብር ማለት ነው። የልብስ ማሽን አንዱ 50 ሺህ ብር ነው። ዲዛይን የሚያወጣው የሚሰፋው 50 ሺህ ብር ነው ማለት ነው። አንድ የልብስ ማሽን 50 ሺህ ብር ነው። እንግዲህ ዝርዝሮቹን በዚህ ጥፍ ያምጥቻለሁ ማለት ነው። 50 ሺህ ብር ነው መነሻችሁ። 250 ሁሉንም ጣቃ ልብስ በጅምላ ስለምታስገቡ 250 ሽብር። እንደገና ደግሞ የልብስ 50 ሽብር ነው ማሽኑም፣ በፈለጋችሁ ዲዛይን 50 ሽብር ነው። እስካሁን አልጨመረም። ያው አርባ ነበር፣ በነገራችን ላይ 50 ገብቶ ነው እንጂ 45 40 ነበረ። እንዲሁም ደግሞ ጁስ ቤት፣ ጁስ ቤትም ብዙ ብር አያስፈልገውም። ቢያንስ እንኳን 80 ሽብር መነሻው ማለት ነው። መነሻው 80 ሽብር ሁሉ ነገር አሟልታችሁ ለመክፈት 80 ሽብር። ይሄ ማለት አትክልት ቤት ነው። ምክንያቱም ጁስ ቤት ስን ብንባል ሁሉን ያሟላ ከሆነ ወንበሮች አሉ ሳ ውስጥ መግባት አለባቸው ወንበሮች ብላስቲክ አሁን ላይ ስምንት መቶ ብር ነው አንዱ ፕላስቲክ እንኳን ስምንት መቶ ብር እንደገና ጣውላዎች ዝም ብሎ ሳምብሎች ደግሞ አንድ ሺ አንድ ሺ አምስት መቶ ናቸው ማለት ነው። ለጁስ ቤት ጽድት ያለ ጁስ ቤት ዘመናዊ ልክፈት ካላችሁ ብዙ ነው። ነገር ግን እናንተ በመነሻ በአቅማችሁ ከስር በትንሽ ተነስታችሁ ነው። አንዴ ብራችሁን ከአረብ ሀገር ለፍታችሁ ያመጣችሁትን ብር አንዴ ቢዝነስ ላይ ወይም ከዛ ስራ ላይ ማዋል የለባችሁም። ለምሳሌ አንድ ሚኒል አመታችሁ ከሆነ አምስት መቶ ሺህ ብር ዋን ወይ ሶስት መቶ ሺህ ብር ዋን መንቀሳቀሻ ማድረግ አለባችሁ እንጂ ሙሉ ለሙሉ የአንድ ሚኒል ብር እቃ ሞልታችሁ እንትን ማለት የለባችሁም። ስትጀምሩ በትንሽ ማድረግ አለባችሁ ማለት ነው። አትክልት ቤት ብቻውን ልነሳ ካላችሁ አርባ ሺህ ብር በቂ ነው። ይሄ ጁስ ቤቶች ማሽኖች ምናምን ሳያካትት ካላት አርባ ሺህ ብር ለጁስ ቤት በቂ ነው። ምክንያቱም ራስ በራሱን ጁስ ቤት በነገራችን ላይ ጁስ ቤት እና አትክልት ቤት በአንድ ላይ ቢሄድ በጣም ያዋጣን። እኔ የምመኘው የምፈልገው ስራ ነው ማለት ነው። ቦታና ቦታ ፈልጋችሁ ጁስ ቤት አትክልት ቤት አንደኛ አትክልቶቹ እየበሰሉ ሲመጡ ወደ ጁስ ትቀይሯላችሁ። አንድ ብርጭቆ ጁስ መቶ ሀያ ብር ነው ያም ቦታው ወስኖት ማለት ነው። መቶ ሀያ ብር ነው እና እንደገና አትክልት ተራ ዋናው ማከፋፈያ የምታመጡት አትክልት እና ሱቅ ላይ የሚሸጠው ግማሽ ትርፍ አለው እና አትክልት ቤት ያዋጣል። ማሽኑ ሁሉን ነገር ወንበሮቹን የጁስ ማሽን አሁን ላይ አንደኛው የዱባዩ የሚባለው አምስት ሺ ብር እና አራት ሺ ብር ነው። እንግዲህ በቀደም ላይ እንዳለላቸው እርግጥ ከሶስት ሺ ብር ጀምሮ አሉ ማይካዎች፣ ነገር ግን ኦሪጂናል ነገር ከፈለጋችሁ ደግሞ አምስት ሺ ብር አራት ሺ አምስት መቶ ብር አለ ማለት ነው። ማሽኖቹን እነሱን አካቶ ጁስ ቤቱንና አትክልት ቤቱን በአጠቃላይ መቶ ሺ ብር ይከፍተዋል ብዬ አስቤ ያለው እነሱም ያለ በዛ መሰረት ነው። ነገር ግን አሁን የሚከፍተው እና ከወር በኋላ ደግሞ እየጨመረ ሊመጣ ይችላል ሁሉም ነገር ማለት ነው። ሌላው ደግሞ ሱቅ ያው ነግራችኋለሁ። ልብስ ቤት፣ የህፃን ልብስ ቤት ያዋጣ ነው። ብዙ ተንቀሳቃሽ አይደለም፣ ውድ ናቸው። የህፃን ልብስ ቤት ኢትዮጵያ ላይ በጣም ውድ ነው፣ አብሶም አዲስ አበባ ማለት ነው። ልብሶቻቸው የሚሸጡት ውድ ናቸው፣ በዛ ላይ ደግሞ ብዙ እንቅስቃሴ የላቸውም። ሰው አቅሙን አይቶ የሁለት ሺህ ብር የህፃን ልብስ ከሚገዛ ወደ እንትን ወደ እንትን ቦንዳ ሄዶ ቦንዳ ላይ ገዝቶ ቢያልበስ ማልበስ ስለሚመርጥ የህፃን ልጅ ልብስ ውድ ናቸው። ነገር ግን ዋጋውም ለመክፈት ቢያንስ አምስት መቶ ሺህ ብር ማለት ነው አምስት መቶ ሺህ ብር ያስፈልጋል። መነሻ መነሻ ነው የምናገራችሁ። እንግዲህ ያው ስትከፍቱ መጀመሪያም ያስፈልጋችሁ ፐርሰንት አለ ሁሉም ሙልት ያደርጋል ማለት ሳይሆን የምትፈልጉትን ያክል እቃ ያስገባላችኋል። አምስት መቶ ሺህ ብር ግን ያንን ያክል ዞር ብዬም ሳየው የህፃን ልጅ ልብስ እንቅስቃሴ የለውም ውድም ከመሆኑ አንፃር መሰለኝ ብዙም አይደለም ውድም አይደለም፣ ውድ ነው እና የሕፃን ልጅ ልብስ ካየሁት አንጻር በጣም ውድ ስለሆነ ሰው ደፍሮ አይገዛም ባይ ነኝ። ከነገር ነገር ግን ደግሞ ቦታና እንትን ሊወስነው ይችላል። እንደገና ደግሞ ዳቦ ቤት ዳቦ ቤት ማሽኑ ትንሽ ሳይዝ እና ትልቅ ሳይዝ የሚባል አለ። ማሽኑ ብቻ እስከ መቶ ሀምሳ እስከ ሁለት መቶ ሺህ ብር አለ ማለት ነው። እናንተ የምትፈልጉት የዳቦ አይነት ማሽን ትንሽ ሳይዝ አለው፣ ትልቅ ሳይዝ አለው። በዛውም ዳቦ ቤት ከሰራችሁ ኬክ ሙያ ሰልጥናችሁ ወይም ቀጥራችሁ ማሰራ ስለምችሉ አብሮ ነው የሚሄደው፣ ለክርስትና ለልደት ሙሉ ፓኬጅ መስራት አለባችሁ አብራችሁ። እና ያም እናንተ ሙያውን ብትወስዱ ደስ ይለኛል። ሙያውን እናንተ ሙሰዱ ማለት ነው። ከእነዚህ ከጠቀስኩላችሁ ስራዎች የእናንተ አስተዋወጡ ከሌለ በጣም ከባድ ነው የሚሆንባችሁ። ምክንያቱም ለሰው አደራ ሰታችሁ ከሄዳችሁ እንደናንተ የሚያከስራችሁ ነው። እንደናንተ ሆኖ የሚሰራላችሁ አታገኙም። ሁለተኝ ሌላው ነገር ደግሞ እኔ የምፈልገው የምመኘው ነገር ግን እንቁላል የእንቁላል ስራ እዚህ ቀድም ነግሬያችኋለሁ። እንትን ብዬው ነበር ጀምሬው የው ነበር እና ደና እየተሸጠ በጣም ትርፍ አለው። ግን ሰላም ጉዳይ ነው የተቋረጠብኝ። ከደሴ ነበር ያስመጣሁት። ከጋሽና ደቃቅም ቢሆኑ ጣፋጭ ናቸው። ነገር ግን ዋጋቸውም አሪፍ ነበር። አሁን ላይ አዲስ አበባ እንቁላል ሀያ ብር ነው ቢያንስ እንኳን ከክፍለ ሀገር መኪናውንም ሁሉንም ጨርሶ በ14 ብር ቢገባ በ15 ብር ቢገባ እንኳን ለሱቆች እንኳን በ14 ብር ወይ በ15 ቢገባ ለሱቆች ሁለት ብር ፈርቅ ዛች እንኳን ብሸጡ ከብዛት በጣም ትርፍ አለው ማለት ነው። ሱቅ ላይ ሀያ ነው የሚሸጠው እናንተ አስራ ስምንት ማስረከብ ትችላላችሁ ማለት ነው። 1 ራ ማስረከብ ትችላላችሁ ከአንድ እንቁላል ሶስት ብርና ሁለት ብር ይዛችሁ ብሰሩ በጣም አሪፍ ነው ማለት ነው። የፈረንጁ እንኳን ማለት ነው የፈረንጁ እንኳን አስራ ሰባ ብር ነው አንዱ እንቁላል። የፈረንጁ ያበሻገር ሀያ ነው ይትም ቦታ ብትሄዱ ሀያ ነው ማለት ነው። እና እንቁላል እኔ የምፈልገው ነገር ነው። አሁንም ልጀምር ፈልጌ ነገር ግን ሰላሙ እየተወረሰ ስላስቸገረ በዛ ምክንያት ነው እን ወደኋላ ያልኩት። አሁንም ወደፊትም ምኞቴ እና። እንትን ነው። አትክልትና ጁስ ቤት ነው፣ አትክልትና እንቁላል ነው ማለት ነው። እና በተረፈ ይህን ይመስላል። ከወደዳችሁ ሼርና ላይክ አድርጉ። ሌላም ጥያቄ ካላችሁ ከስር ጻፉልኝ። ብራችሁን ያዙ፣ ሰውን አትመኑ። ኢትዮጵያም ስትመጡ እህት የመጣሽ ጓደኛ የመጣሽ እንገባበስ እንዝናና ማለቱን ትታችሁ አለማችሁን ለማሳካት ጣሩ ማለት እፈልጋለሁ። ደግሞ በውስጥ የምጠይቁኝ እንዲሁም በቴሌግራም የተጻፈ ፋሲዬ ምንድነው ስራሽ? ከኢትዮጵያ ከገባሽ ው ምንድነው ስራሽ? በምንድነው የምትስተዳደሪው የሚል ጥያቄ አለና እውነት ለምናገር እኔ ሚዲያ ላይ ባልወጣም ብዙ ስራዎች ይሰራለሁ፣ ውስጥ ለውስጥ። ለምሳሌ ከብዙ ሰዎች ጋር ኮንታት እያደረግኩኝ የተለያየ ስራዎችን እየሞከርኩ ነው ማለት ነው። ዝም ብዬ ቁጭ አልልም። ምክንያቱም ብር ባላገኝ ኑሮን እስከዛሬ አያስችለኝም። እውነት ብር ማላገኝበት ስራ ቢሆን እስከዛሬ አስችሎኝ ቁጭ ብዬ አታዩኝም። በጣም የሚጨንቀኝ በጣም ጭንቀታም ልጅ ነኝ፣ ነገር ግን ስለምሰራ ነው። ከቤት ይሁኜ በኦንላይን የሚሰሩ ብዙ ስራዎች አሉ። እነሱን እሰራለው። ከኤጀንሲዎቹ ጋር አብሬ እሰራለው። እህቶች እንዳይበሉ እያለሁኝ በዛው ከነሱ ጋር እየተግባባው እሰራለው። ፓስፖርት ማሳደስም ሆነ አስቸኳይ ማውጣት የምትፈልጉ ካላችሁ በዚህ አጋጣሚ ይዘዙ ደውሉልኝ። እኔ በታማኝነት አስጨርሳለሁ ማለት ነው። ምክንያቱም በእኔ በኩል የሚመጣውን ራሴ ህጄ ነው የማስፈጽመው ከነሱ ጋር ኮንታክት አድርጌ ማለት ነው። ስለዛ መሸዋወድ እንዳይመጣ እኔ ኃላፊነት ውስጅ የምሰራው አዳዲስ ፓስፖርት የምትፈልጉ አስቸኳይ የአምስት ቀን፣ የሁለት ቀን፣ ያስር ቀን እንዲሁም ደግሞ የሁለት ወር ድሳ እንዲሁም ደግሞ የስድስት ወር ቀጠሮ የምትፈልጉ እህቶቼ ደውሉልኝ። እና እሰራለሁ። ስራ ብዙ አይነት ስራዎች እሰራለሁ ማለት ነው። እሺ፣ ለዛ ነው እንጂ ቁጭ ብዬ ጊዜዎችን እያቃጠልኩ አይደለም። በተለያየ ነገር ብዙ ብኜ ነው ማለት እፈልጋለሁ። እና ያው ስራ ግድ ነው። ካልሰራን አዲስ አበባ ላይ ደግሞ መኖር አንችልም። ካልተንቀሳቀስን፣ የሆነ ገቢ ከሌላችሁ በጣም ነው የሚጨንገም። እብን እንኳን ቤት ውስጥ ሁኜ የተለያዩ ስራዎች እየሰራው ብር እያገኘው ራሱ በጣም ነው የሚጨንገ። ወጥቼ የምሰራው ስራ እፈልጋለሁ እና እኔ ፍላጎቴም ሴት ልጅ እምነት የምንመስላችሁ መሆንም አለበት ብዬ የማምነው፣ ሴት ልጅ ስራ መኖር አለባት፣ ራሷን ማስከበር አለበት። ስራ ካለን ማለት ነው። በምንም ነገር ብትወልዱ ያገባችሁ ባል ከእናንተ ጋር ባይቀጥል ቢቀጥል ፈጣሪ ካለ ትዳር እስከመጨረሻው ነው። ነገር ግን ልጅ ወልዶ አንዳንዱ ሰው ብራችሁን ተጠቅመው ወዛችሁን ተጠቅሞ ላይፋችሁን ተጠቅሞ የሚሄድ ወንድ እንኳን ቢያጋጥማችሁ እናንተ ከሰራችሁ ከደከማችሁ ማሸነፍ ትችላላችሁ። በዚህ አምናለሁ። ሴት ላይ መስራት አለባት በራሷ መተማመን የሚኖራት ጎበዝ የምትሆነው እሴ ልጅ መስራት አለባት ብዬ ስለማምን ነው፣ እንጂ ከቤት ቁጭ ብለን የወንዶችን ኪስ የምንጠብቅ ቢሆን ግን ሁሌ ተገዥ ሆነን እንደመኖር ነው የምንቆጥረው። እኔ ለራሴ እንደዛ ነው። እኔ ሰርቼ ብር ካላመጣው ከሰው ልጅ የሆነ ሰው ባሌ ብር ስጠኝ ብዬ ነገር ሳደርግ ሁሌ ከሱ ምጠይቅ ከሆነ እኔ እንደ ተገዥ ነው የምንቆጥረው ራሴን ማለት ነው። ራሴን ጠይቀዋለሁ፣ ለምን መስራት እየቻልኩ በዚህ ላይ በመንቀሳቀስ ይቻላል። ብዙ ስራዎችን እንደሰው ለምን አልሞክርም ብዬ ለማሰብ ስራዎችንም እሞክራለሁ፣ እሰራለሁም፣ አገኛለሁም እግዚአብሔር ይመስገን ማለት ነው። እና በዚህ ስራ ላይ ነው ያለሁት። ቪዲዮን ከወደዳችው ሼር እና ላይክ አድርጉ። የምትፈልጉት ነገር ካለ አሁንም የምጠይቅላችሁ ነገር ወይም ግልጽ ያልሆንላችሁ ነገር ካለ ኮመንት ላይ ጻፉልኝ። ሼር፣ ላይክ፣ ሰብስክራይብ አድርጉ። እወዳችኋለሁ።